በመጨረሻም እንደተፈራው ጀነራል ታደሰ ወረደ ሰዓቱን ለኩሰውታል። ለተበተኑ የትግራይ ፖሊስና አድማ ብተና አባላት ጥሪ ተላልፏል። በርካቶች ጥሪውን እንደ ክተት ጥሪ ወስደውታል። የበሰበሰ ዝናብ ይፈራም ያለ የሚመስለው ህዋት ወደ አፍሪካ ህብረት ተማጽኖ በላከ ማግስት አዳዲስ ወታደራዊ እንቅስቃሴዎችን እያደረገ ሲሆን እንቅስቃሴው የጦርነት ዋዜማ ላይ እንደሚገኝ ያሳወቀ ነው ተብሎለታል። በሌላ በኩል በጀነራል ፍሳ ማንጁስ የሚመራው የትግራይ ሰራዊት እንደ ጌታቸው ረዳ አይነት ባንዳ በትግራይ ታሪክ ታይቷል ይታወቅም ካለ በኋላ ጌታቸው ሰራዊቱን ለመበተን ተንቀሳቅሰዋል ሲል ወንጅሏል። በቀዳሚነት የያዝነው ዘገባችን ነው። የሐኪሞቹ አድማ እና ተቃውሞ ተከትሎ ከአራት ኪሎ ከባድ ማስጠንቀቂያ ተሰጥተዋል። አድማ በመቱ የጤና ባለሙያዎች ላይ እርምጃ እንደሚወሰድም አስጠንቅቋል። ከዚህ በተጨማሪም የሕክምና ባለሙያዎች እስር መቀጠሉን የንቅናቄው አስተባባሪዎች እየተናገሩ ነው። እናስደምጣቸዋለን። ፕሬዚዳንት ሙስጠፌ ኦመር ተቃውሞ በርትቶባቸዋል። ከባድ ተቃውሞ እየተነሳባቸው ነው። ከወራት በፊት ወደ ትጥቅ ትግል እንደሚገባ ያስጠነቀቀው ኦብነግ ለክልሉ መንግስት የግርሳት ሆኗል። ፓርቲው በክልሉ መንግስት ዘመቻ ተከፍቶብኛል ያለ ሲሆን ሙስጠፌ እየተከተሉት ያለው ስልት በክልሉ ግጭት ሊያስነሳ እንደሚችል ማስጠንቅቋል። እንመለስበታለን። እስራኤል በጋ ጋዛ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለሥልጣናት ገለጹ። ይህን ተከትሎ አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሻዋን ገልጻለች። በውጭ ዜና ዘገባችን ይዘነዋል። ጤና ይስጥልን ውድ የአንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁም። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት ዓመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል። ሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘን ሎት መጥተናል። ቀድሞ ለሚመጡ 20 እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። በመጨረሻም እንደተፈራው ጀኔራል ታደሰ ወረደ ሰዓቱን ለኩሰውታል። ለተበተኑ የትግራይ ፖሊስና አድማ ብተና አባላት ጥሪ ተላልፏል። በርካቶች ጥሪውን እንደ ክተት ጥሪ ወስደውታል። የበሰበሰ ዝናብ አይፈራም ያለ የሚመስለው ህወሓት ወደ አፍሪካ ህብረት ተማጽኖ በላከ ማግስት አዳዲስ ወታደራዊ እንቅስቃሴዎችን እያደረገ ሲሆን እንቅስቃሴው የጦርነት ዋዜማ ላይ እንደሚገኝ ያሳወቀ ነው ተብሎለታል። በሌላ በኩል በጀኔራል ፍሳ ማንጁስ የሚመራው የትግራይ ሰራዊት እንደ ጌታቸው ረዳ አይነት ባንዳ በትግራይ ታሪክ ታይቶ አይታወቅም ካለ በኋላ ጌታቸው ሰራዊቱን ለመበተን ተንቀሳቅሰዋል ሲል ወንጅሏል። ፌዴራል መንግስቱና ህዋት ዳግም ወደ ግጭት ለመግባት እየተንደረደሩ ይመስላል። ከመሃል ሀገር የሚሰማው ህዋትን አደብ አስገዙልን የሚለው የእነሱ ለማንድ ድፎ ጩኸት ከህዋት ጦር ሰባቂነት ጋር ተዳብሎ፣ በእርግጥም ሁለቱ ኃይሎች ዳግም ወደ ደም አፋሳሽ ግጭት ለመግባት ጊዜ እየጠበቁ እንደሆነ አመላካች ነው። እንደ አቶ ጣማርዶም ያሉ የትግራይ ፖለቲከኞች አረዳድ የጊዜ ጉዳይ ካልሆነ በስተቀር ጦርነት መቀስቀሱ አይቀር ነው እየተባለ ነው። ከሰሞኑ ከአንድ አፍታ ሚዲያ ጋር ቃለ መጠይቅ ያደረጉት አቶ ጣመ በቃለ መጠይቃቸው በትግራይ ያለውን የህወሓትን ጸባጫሪነትና ወታደራዊ እንቅስቃሴ በማንሳት የጊዜ ጉዳይ ይመስላል፣ ለትግራይ ሌላ ጦርነት የሚቀሰቀስበት እድል እጅጉን ከፍ ያለ ነው ሲሉ ተደምጠዋል። የአቶ ጣመን ሀሳብ የሚያጠናክር ውሳኔ ዛሬ ከመቀሌ ተሰምተዋል። የክልሉ ቴሌቪዥን ጣቢያ ህወሓት ለተበተኑ የቀድሞ የትግራይ ፖሊስና አድማ ብተና አባላት ጥሪ ማስተላለፉ ተሰምተዋል። የቀድሞ የፖሊስ አባላቱ የጸጥታ ኃይሉን እንዲቀላቀሉ ጥሪ የቀረበላቸው የአዲስ አበባና መቀሌ ፍጥጫ እጅጉን በተጋጋለበት ሰዓት መሆኑ ትልቅ ፖለቲካዊ ትርጉም ተሰጥቶታል። ከዚህ በተጨማሪም ጀኔራል ፍሳ ማንጁስ የሚመሩት የክልሉ ሰላምና ጸጥታ ቢሮ በበኩሉ ከቀናት በፊት በፋና ቴሌቪዥን ቀርቦ የትግራይ ጀኔራሎችን ጉዲ የዘከዘኩትን ጌታቸው ረዳን የትግራይ ሰራዊትን ለመበተን አሲረዋል ሲል ሌላ ክስ አሰምቷል። ጀኔራሉ በሚመሩት የትግራይ ሰላምና ጸጥታ ቢሮ በኩል ባወጣው መግለጫም ጌታቸው ህወሓትን ከርተው ወደ ብልጽግና መግባት ቸው ሳያንስ አደባ አልገዛለ ሲል ከሷል። ጌታቸው ከመቀሌ የተባረው ወደ የጠቅላይ ሚኒስትሩ አማካሪ ሆኖ የአራት ኪሎ ቤተኛ ከሆኑ በኋላም ሰራዊቱን ለመበተን እያሴረ ነው ብሏል። ቢሮ በመግለጫው ምንም እንኳን ጌታቸው ወደ ብልጽግና ቢገባ የትግራይ የጸጥታ ኃይሎች ክፉ ተመኝተውለት አያውቁም ተብሏል። ጌታቸው የጸጥታ ኃይሉ አመራሮች ሊያስገድሉ ነበር ብሎ ያቀረቡትን ውንጀላ ሐሰተኛ ነው ያለው ቢሮ የቀረበው ውንጀላ ሰራዊቱን ለማጥቃት ነውም ሲል ከሷል። በአሁኑ ወቅት ጌታቸው የፈለገውን ፖለቲካዊ ልዩነት ይዞ ወደ ቀዬው ተመልሶ ቢመጣ ማንም ጫፉን ሊነካው የሚችል ሰው እንደሌለም ለማረጋገጥ እንወዳለን ሲል ቢሮ አስታውቋል። ይሁን እንጂ ጌታቸው በተደጋጋሚ በሚዲያ በሰጡት ማብራሪያም ከአደገኛ የግድያ ወጥመድ መትረፋቸውን በመግለጽ ህወሓትና ጀኔራሎቹን ጠምደው ይዘዋቸዋል። ቢሮ በመግለጫው ጌታቸው ከአዲስ አበባ እያቀረቡት የሚገኘው ውንጀላ ሰራዊቱን ለመበተን ያለመ ነው ሲልም ከሷል። ጌታቸው በስልጣን ላይ እያሉ ብዙ ነገር ተስፋ አድርጎ የነበረውን የጸጥታ ኃይላችንን ተስፋውን ለማምከን የሰራዊቱን ሁኔታ ለመረበሽና ለማስራብ አቅደው ሲሰሩ ነበር ሲልም ወንጀሏቸዋል። ጌታቸው በስልጣን ላይ እያሉ ያደረጉት መከራ በታሰበው ልክ ሳይሳካ ሲቀር ደግሞ ሰራዊቱ በ ክልሉና በመሪዎቹ ተስፋ ቆርጦ እንዲበተን እየሰራ ነው ብሏል ቢሮው በትግራይ ህዝብ የትግል ታሪክ ውስጥ ብዙ ሸታሞችና ከዳተኞች አይተናል እንደ አቶ ጌታቸው ረዳ ግን አንድም ቀን የለም ሲል በባንዳነት ፈርጆታል የሐኪሞችን አድማና ተቃውሞ ተከትሎ ከአራት ኪሎ ከባድ ማስጠንቀቂያ ተሰጥቷል። አድማ በመቱ የጤና ባለሙያዎች ላይ እርምጃ እንደሚወሰድ አስጠንቅቋል። ከዚህ በተጨማሪም የሕክምና ባለሙያዎች እስር መቀጠሉን የንቅናቄው አስተባባሪዎች እየተናገሩ ነው። የጤና ሚኒስቴር በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በህግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የህግ እርምጃ እንደሚወስድ አስጠንቅቋል። የጤና ሚኒስቴር ትናንት ግንቦት ምሽት ባወጣው መግለጫም ሚኒስቴሩ ለማህበረሰቡ ጥራቱን የጠበቀና ፍትሃዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነትም ባረጋገጠ መልኩ ስራዎችን በትኩረት እያከናወነ መሆኑ የአደባባይ ሀቅ ነው ሲል አስታውቋል። መንግስት ቀደም ሲል ያጸደቀውን የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362 ስባር 2017 እንዲሁም ተያያዥ ደንቦችና መመሪያዎችን መሰረት በማድረግ የጤና ባለሙያዎችን ዘላቂ ተጠቃሚነት የሚያረጋግጥ በምርምር ላይ የተመሰረቱ መፍትሄዎችን ለማዘጋጀት በትጋት እየሰራ እንደሚገኝም በመግለጫው ተመላክቷል። መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለው ሚኒስቴሩ፣ ባለፉት ቀናት በመላው ሀገሪቱ በሚገኙ የጤና ተቋማት እንደ ወትሮው ሁሉ መደበኛ የጤና አገልግሎት ያለምንም መቆራረጥና መስተጓጎል እየተሰጠ ይገኛል ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት ላይ በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙ መኖራቸውን ሚኒስቴሩ በመግለጫው ጠቁሟል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰት መረጃ የተወናበዱ ሲሆን፣ ጥቂቶቹ ደግሞ ጥፋትን ዓላማ ያደረጉ ናቸው ብሏል። ሚኒስቴሩ በመግለጫው ድርጊቱ የራስን ቤተሰብ ዘመድ ወገንንና መላውን ማህበረሰብን ከመጉዳት ባለፈ ከሙያ ስነ ምግባርና ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል አጽኖት ሰጥቶታል። አክሎም የጤና ባለሙያዎች በስራ ቦታቸው ላይ እንዲገኙ፣ መደበኛ ስራቸውን እንዲያከናውኑና ችግሮቻቸውን ለሚመለከታቸው አካላት እንዲያቀርቡ ጠይቆ የመንግስት ችግሩን በቅንሳቤ ለመፍታት ያለመ ትዕግስት ወሰናለው ሲል አጽንዖት ሰጥቷል። ሚኒስቴሩ የጤና ባለሙያዎች የሙያ ቃል ኪዳናቸውን ሊጠብቁ ይገባል ያለ ሲሆን እንዲሁም በስራ ቦታቸው ላይ የማይገኙና በጤና ተቋማት ውስጥም ሆነ ከውጭ ሁከትና ብጥብጥ የሚፈጥሩ ላይ አስፈላጊውን የሕግ እርምጃ ይወሰዳል ሲል አስጠንቅቋል። ሚኒስቴሩ ይህንን መግለጫ የሰጠው የጤና ባለሙያዎች እያደረጉት ያለውን የከፍል የሥራ ማቆም አድማ ትናንት ሶስተኛ ቀኑን በያዘበት የተደረገበት ቀን ነው። አምነስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በፀጥታ ኃይሎች በዘፈቀደም እየተያዙ ነው ሲል አስታውቋል። የድርጅቱ የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት ባወጣው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃም ብቸኛ ክስተት ሳይሆን የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረጉን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምነስቲ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛው ግን ሰሜን አራት ቀን 2017 ተይዘው እስካሁን በስር ላይ እንደሚገኙ ከማህበሩ የደረሰው መረጃ እንደሚያመላክት ገልጿል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዩናታል እና ሌሎች በዘፈቀደ የታሰሩ ሁሉም የህክምና ሰራተኞች በአስቸኳይ እንዲፈቱ ጥሪ አቅርቧል። ፕሬዚዳንት ሙስጠፊ ኡመር ተቃውሞ በርትቶባቸዋል። ከባድ ተቃውሞ እየተነሳባቸው ነው። ከወራት በፊት ወደ ትጥቅ ትግል እንደሚገባ ያስጠነቅቀው ኦብነግ ለክልሉ መንግስት የግር ሳት ሆኗል። ፓርቲው በክልሉ መንግስት ዘመቻ ተከፍቶብኛል ያለ ሲሆን ሙስጠፊ እየተከተሉት ያለው ስልት በክልሉ ግጭት ሊያስነሳ እንደሚችልም አስጠንቅቋል። የኦብነግ ሥራ አስፈጻሚ ኮሚቴ ባወጣው አዲስ መግለጫ በጅጅጋ በሚገኘው ዋና ጽህፈት ቤቱ በኩል በወጣው መግለጫ ዘመቻው በዲሞክራሲ መንገድ የተመረጡ የፓርቲውን አመራሮች፣ ማዕከላዊ ኮሚቴንና ህገ መንግስታዊ መዋቅርን ለማፍረስ ነው ሲል አስታውቋል። መግለጫው ዘመቻው በምርጫ ቦርድ መሪነት ከሶማሌ ክልል አስተዳደር ትብብር እየተካሄደ ነው ሲል አስታውቆ ኦብነግ እንደ ፖለቲካ ኃይል ሆኖ እንዳይቀጥል በማድረግ በክልሉ ውስጥ ለመንግስት አማኝ የሆኑትን ለማስቀመጥ ያለመ ነው ብሏል። እየተጠቀሙበት ያለው ስልት የተሳሳተ ሲል በመግለጽ ክልሉን አለመረጋጋት ውስጥ የሚከትና ግጭትም ሊቀሰቅስ የሚችል ነው ሲል አስጠንቅቋል። ኦብነግን ተላላኪ ብሎ ከገለጸው የፓርቲው ቡድን ጫና እየገጠመው መሆኑን አስታውቆም በክልሉ የሚገኙ ክልሉ የሚገኙ የፓርቲው ጽህፈት ቤቶች መዋቅራቸውን ተጠቅመው እንዳይሰሩና እንዳይንቀሳቀሱ ተከልክለዋል ሲል አስታውቋል። የምርጫ ቦርድ ጣልቃ ገብነት አሁን ብቻ ሳይሆን የቆየ ነው ሲል በመኮንን ከ2011 ዓ.ም ጀምሮ በዝርዝር ጠቅሷል። እውቅና ለማግኘት በሚል በጊዜያዊነት በ2011 በጎድ ያካሄድኩትን ጉባኤም የጎደሉ ሰነዶች አሉ በሚል የጉባኤውን ውጤት አልቀበልም ብሏል። በወቅቱ የተሟላ ሰነድ አቅርቤ የነበረ ቢሆንም ሲል በአብነት አስቀምጧል። በፓርቲው የተመረጡ አመራሮችን በመበተን ታማኝ ፖለቲከኞችን በአመራር ለማስቀመጥ የሚደረግ ሙከራ ነው ሲል አስታውቋል። በቅርቡ ተካሄደ ተብሎ በተነገረው የፓርቲው ማዕከላዊ ኮሚቴ የተመረጡ አመራሮችን እንደማይቀበል ጠቁሟል። ምርጫ ቦርድ ሕገወጥ ትብብር አድርጓል ሲልም ኮንኗል። ዓለም አቀፍ ጣልቃ ገብነት እንዲኖር የጠየቀው መግለጫው የተባበሩት መንግስታት ድርጅት እና የአፍሪካ ሕብረትን ጨምሮ ሁሉም ተዋናዮች ኢትዮጵያን የሰላምና የፖለቲካ መብቶች ጥሰት እየፈጸመች በመሆኑ ተጠያቂ ሊያደርጓት ይገባል ብሏል። አሜሪካ በጋዛ ባለው ሰብአዊ ሁኔታ መረበሿን ገለጸች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ገለጹ። ሮቢዮ ይህንን ያሉት ሐሙስ ዕለት እስራኤል በጋዛ ሰርጽ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ ወዲህ ነው። የአይን እማኞች እስራኤል በጀባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል ሳይል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ አሁን ስለት በደቡባዊ ጋዛ የካን ዩኒስ ጎዳናዎች የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ ነበረ። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ ሐምሳ ስድስት ሰዎች መሞታቸውን በአካባቢው የሚገኝ ናስር ሆስፒታል አስታውቋል። የእስራኤል ጦር በደቡባዊ ጋዛ ሐማስ እና የፍልስጤም እስላማዊ ጂሃድ ተዋጊዎችን መምታቱን አስታውቋል። አንድ ሰው ለቢቢሲ አረብኛ ሚድል ኢስት ዴይሊ ፕሮግራም እንደተናገረው የናስር ሆስፒታል አስክሬን ማቆያ ከአቅም በላይ ሞልቷልና በርካታ አስክሬኖች ከመቀበራቸው በፊት በኮሪደር ላይ መቀመጥ ነበረባቸው ብሏል። እስራኤል እየወሰደችው ያለውን ወታደራዊ እርምጃ የትራምፕ አስተዳደር ሙሉ በሙሉ እንደሚደግፍ የተጠየቁት ውጭ ጉዳይ ሚኒስትሩ ሐማስ እጅ እንዲሰጥና ያገታቸውን እንዲለቅ ጫናን ለማድረግ የሚፈጸም መሆኑን በመግለጽ ቡድኑ እስካለ ድረስ ዘላቂ ሰላም አይኖርም ብለዋል። ይህ ሲባል እኛ በጋዛ ሕዝብ ላይ በሚደርሰው ስቃይ በምንም መልኩ ቸልተኛ አይደለንም፣ ለእርሱ እርዳታ ለማቅረብ እድሎች እንዳሉ አውቃለሁ ብለዋል። እስራኤል ላለፉት አስር ሳምንታት ወደ ጋዛ ምንም አይነት የሰብአዊ እርዳታ አቅርቦቶች ሙሉ በሙሉ እንዳይገቡ ከልክላለች። የእስራኤል መከላከያ በጋዛ ሊያደርግ ካቀደው ሰፊ ቦታዎችን በቋሚነት መቆጣጠር በፊት የሐማስ ተዋጊዎችና መሠረተ ልማቶች ናቸው በሚሏቸው ላይ የቦምብ ድብደባዎችን አጠናክሮ ቀጥሏል። የውጭ ጉዳይ ሚኒስትሩ ሩቢዮ ይህንን አስተያየት የሰጡት በቱርክ የሰሜን ጦር ቃል ኪዳን አባል ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ከተካሄደ በኋላ ነው። ስብሰባው በጋዛ የእርዳታ መስጫ ቦታዎችን ለማዘጋጀት የግል አቅራቢዎችን ለመጠቀም በእስራኤልና አሜሪካ የቀረበው አወዛጋቢ እቅድ ላይ ለመወያየት ነበር ጋር ይህንን እቅድ የተባበሩት መንግስታት ድርጅት ተቀባይነት የሌለውና ተግባራዊ የማይሆን ሲል ውድቅ አድርጎታል። ስብሰባው የተካሄደው ዶናልድ ትራምፕ የባህረ ሰላጤውን ሀገራት በጎበኙበት ወቅትና በሐማስና በእስራኤል መካከል አዲስ የተኩስ አቁምና ታጋቾችን የመልቀቅ ስምምነት ላይ ቀጥተኛ ያልሆነ ድርድር እየተካሄደ ባለበት ወቅት ነው። በሌላ በኩል ሐማስ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁ ሆን ብለው ወታደራዊ ጥቃቶችን በማጠናከር የሚደረጉ የድርድር ጥረቶች ሰዎችን ያበላሹ ሲል ወንጅሏቸዋል። የእስራኤል መንግስት ቃል አቀባይ እስራኤል በታጋቾች መፈታት ላይ የሚደረገው ድርድር እንዲሳካ ትፈልጋለች፣ ነገር ግን ያም ቢሆን ሐማስ በወታደራዊ ጫና ውስጥ እያለ ሊካሄድ ይችላል ብለዋል። ዶክተሮች ባልጋጦት ምክንያት የተቃጠሉ የተቆረጡና የውስጥ ደም መፍሰስ ያጋጠማቸውን ጨምሮ የቆሰሉትን ሰዎች በቃሬዛም ወንበሮችና ወለል ላይ ለማከም መገደዳቸውን ተናግረዋል። በዛሬ ዕለት ከተገደሉት መካከል 36 ሕፃናት ነበሩ። ሙሉ ቤተሰቦች ከመዝገብ ላይ ተፍቀዋል ሲሉም አክለዋል። በአሳዛኝ ሁኔታ ይህ የጥፋት ደረጃም የዕለት ተዕለት ሕይወታችን አካል ሆኗል። በአካባቢው በሚንቀሳቀስ የመብት ተሟጋች የተጋረው አንድ ቪዲዮ የህክምና ባለሙያዎች በአካባቢው በሚገኝ የመቃብር ስፍራ በርካታ ስክሪኖችን መሬት ላይ ሲያስቀምጡ ያሳያል። የእስራኤል መከላከያ ባለፉት ሁለት ቀናት በመላው ጋዛ 130 የሽብር ኢላማዎችን መምታቱን ተናግረዋል። ከነዚህም መካከል የተዋጊዎች ቡድኖች የሮኬት ማስወንጨፊያዎችና የመሰረተ ልማት ቦታዎች እንደሚገኙበት ተገልጿል። የእስራኤል ጦር በሪማል የተፈናቀሉ ዜጎችን የሚጠለሉበት ሆስፒታል፣ ዩኒቨርሲቲና በርካታ ትምህርት ቤቶች የአሸባሪዎች ምሽግ ሆነዋል ሲል ገልጾም በቅርቡ በጠንካራ ኃይል እንደሚያጠቃቸው ተናግሯል። እስራኤል ለአስር ሳምንታት ምንም ዓይነት እርዳታም ሆነም ሌሎች አቅርቦቶች ወደ ጋዛ እንዲገባ አልፈቀደችም። ይህንንም ተከትሎ የተባበሩት መንግስታት ግማሽ ሚሊዮን ሰዎች ለረሃብ እንደሚጋለጡ አስጠንቅቋል።